ይህ መልእክት የማስተላለፈው ለክቡር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነው። ስትነግሩን የጥላቻን ግንብ አፍርሰን የፍቅር ድልድይ እንገነባለን ባላችሁት መሰረት፣ ዛሬ ግን በአንድ በኩል የጥላቻ ግንብ እየተገነባ በሌላ በኩል እናንተ የምትሉንን ብቻ የፍቅር ስብከት እያዳመጥን አገራችን ወደ አላስፈላጊ ጠርዝ እየተገፋች መሆኑን እናውቃለን። ተጨማሪ ለሀገራችን እንቅፋት ለመሆን እልሃችን ንዴታችንን ስሜታችንን ውጠን ብናይም በየጊዜው የሚከሰቱ ችግሮች ከልክ እያለፉ ነው። ክቡር ጠቅላይ ሚኒስትር አብይ እንዴት አስቻለው አቅም አተው ነው ማለት ይከብደኛል። እንዴት አቅም ያጣሉ? ይልቅስ ምንድነው የሆነው? ማ ምን አደረገ? እኛም እርማችን እንድናወጣ፣ እኛም የአቅማችን እንድናደርግ እውነቱን ዛሬ ንገሩ። የተዟልም ምናልባት ይህን ለማየት እድል ባያገኙ አንዳንድ በአካባቢው ያሉ ሰዎች ይነግሩታል ብዬ ተስፋ አደርጋለሁ። ስለሆነም በአስቸኳይ ምላሽ ስጡ። እግዚአብሔር ከድልድይም፣ ከግንብም፣ ከሚሳኤል ከጥይትም በላይ አቅም አለውና ብርሁን ቀን ልህቶችና ለወንድሞቻችን ያምጣ። እንዲህ እንደተባለው ፍትሕ ፍትሕ ያስፈልጋል። በየትኛውም ሁኔታ መፍትሄው ያለው በየትኛውም ሁኔታ ዝም ብሎ ተራ ተስፋ ብቻውን እንዳይቀጥል። ሞቱትን ነው ነው ሰዎች ወይ ማለው ያው ምንም ማድረግ አይቻልም። በነገሩ ዙሪያ እንደሰማችሁ ታማኝ በየነ በዚህ መልኩ አስተያየቱን ሰጥቷል። ሌሎችም አስተያየታቸውን እየሰጡ ይገኛሉ። በተለየ ሁኔታ ነገሩ ተሰምቷል። ነገር ግን አሁንም አልቆመም። በችግሮቹ በየቦታው እየተንጸባረቁ ነው የሚገኙት። ስለዚህ አሁንም መፍትሄ እየተጠየቀ ነው። መፍትሄ ያስፈልጋል። ዝምታችን መስበር የለበትም። ጥያቄው መቅረቡን መቀጠል አለበት። አንድ ሰው ደግሞ ይህን እያደረጉ ያሉት አካላት ታውቀዋል እያለ ይገኛል። በደንብ እንስማው። ያው ጅምላ ፍረጃ እንዳይሆን እያጣራን መስማት ይኖርብናል። ለነገሩ በጥንቃቄ እንዲስተካከል ማለት ነው። እስቲ ስሙት። እነዚህ የቤተ ክርስቲያን አጥቂ አካላት አንደኛ ሙስሊሞች ናቸው። ክርስትናን ከምድረ ገጽ ለማጥፋት ቃል ኪዳን ሰነድ ፈርመው የሚንቀሳቀሱ ናቸው። ስለዚህ አንደኛው አካል ይሄ ነው በተደጋጋሚ ክርስቲያኖችን የሚያርደው አብያተ ክርስቲያናትን የሚያቃጥለው ይሄ አካል ነው። ሁለተኛው አዲስ በቀል የሆነው ጽንፈኛ ፕሮቴስታንት ነው። ስለዚህ ው ሙስሊም ፕሮቴስታንት ጋር አበረ ማለት ነው። ሶስተኛው የዋቄ ፈና እምነት አራማጆች ናቸው። እንግዲህ መረጃው እስኪጠራ ድረስ ይሄ ነው ይሄ ነው ማለት ባይቻልም ነን ምልከታ ጽንፈኛ የሆነ ሰው ከየትኛውም እምነት ወገን ይሁን ሙስሊምም ይሁን ክርስቲያንም ይሁን ኦርቶዶክስ ክርስቲያንም ይሁን ፕሮቴስታንትም ይሁን ካቶሊክ ይሁን በየትኛውም ሁኔታ ጽንፈኛ የሆነ ሰው ከእኔ በቀር ከራሱ በቀር ለማንም የማይመለስ ነው። ጽንፈኛ የሆነ ሰው ሆነ። ስለዚህ ጽንፈኝነትም በየትኛውም እምነት ውስጥ አንደግፍም። የትኛውም አካል ይሁን ያው ፍትሕ ሰጥ ነው የእኛ ነጥብ እንግዲህ። እሱ ግን መረጃዋለኝ እነዚህ እነዚህ አካላት ናቸው እያለ ይገኛል። እንግዲህ እውነት ነው አይደለም? የሚለውን ወደፊት እየተጣራ መሄድ ይሆናል ብዬ አስባለሁ። ኃይለአብ ደግሞ በዚህ ጉዳይ እየተተቸ ይገኛል። ባለፈው ከቤተክርስቲያን ጎን ቆማለሁ በዚህ ጉዳይ ብሏል። በሱ ጉዳይ እየተቹት ነው አንዳንዶች። ትችቱንም አስቀምጧል። እንዲህ እንዲህ ብለው ተችተውኛል ብሎ ስቲ ያስፈልጋል። አርሲ ላይ የተደረገው ኃይለአብ አመሀ በተናገረው አውድ አይደለም ማስረጃ ማቅረብ ከቻለ ካለዛ፣ ግን እሺ ማን ነው እየገደላቸው ያለው ሊነግረን ይችላል። በቺ ሙስሊም ነው አይደለም የአካባቢው ሙስሊም እኮ አለ የአካባቢው ክርስቲያን እኮ አለ። ለምንድን ነው ሪያሊቱ እንዳይነገር እስከዛሬ ዛሬ ታፍኖ የተቀመጠው? ለምንድን ነው ስ የመጅሊሱና ሲኖዶሱ በጋራ ሁነው የጋራ ኮሚቴ አዋቅረው የአርሲ ጉዳይ ተመርምሮ ለሕዝብ ፋማ ይደረገው። ነገ ወጥቶ የሙስሊም ገዳይ ነው ከሚለን ውስጥ አንዱ ነው። ይሄ ዚ ሀይላ የሚገርም እኮ ነው። የክርስቲያኖች ሞት ይቁም ባልኩ እንደዚህ አይነት ፖለቲካ አጀንዳ ይሰጠኛል። ምን እንደተባለ ቪዲዮን ሙሉ አጨረስላቸሁ። ይሰለቻል መስማት የሰውየው ወሬ እና ምን ያልመስላቸው ለመጨረሻ አካባቢ ይሄን አጀንዳ የሚያወሩት ከአንድ ብሄር የወጡ ከአንድ ቦታ የወጡ የድሮ አጼ ናፋቂዎች እና የፋኖ ተላላኪዎች ነው ያለን። ይሄ ነው በቃ ተናገሩ ያለው አንገት ላይ ያለው ክራል አለ። ኦርቶዶክስ ክርስቲያን ነኝ ሰው እንዲሞት አልፈለግም። የእኛ ቤተክርስቲያን ለሰው ፍቅር መስጠት ምናምን ነው የምታስተምረው። የምንማረው እሱን ነው። ለሁሉም እኩል ማየት ነው የምንማረው። ሃይማኖት አልጠራውም። እከሌ ገደለ፣ እከሌ ሃይማኖት ገደለ፣ ገዳዩን መንግስት ገብቶ መፍትሄ ይስጥልን ነው ያልኩት። ሙስሊም ነው አትለን፣ ሙስሊም ገዳይ ነው አልወጣኝ አላልኩ። እስካልተረጋገጠ ድረስ ይሄ እንደዚህ ነው እንደዚህ እስካል ተባለ ድረስ ማውራት አልፈልግም። ሲኖዶስ እና መጅሊሱም ደግሞ እዛ ቦታ ድረስ ሄዶ አጣርቶ ነገሩን ጉዳዩን ትን እስኪያወጣ ድረስ ደግሞ አልጠበቅም። በቃ ሚዲያ ነው ፍሪ ሚዲያ ነው። የሚወራው ነገር አለ፣ የሚታዩ ማስረጃዎች አሉ። በዛ ልክ አወራለሁ። ያለ ሚዲያ ያራገበውን ነገር ሽምጥጣ አርገህ ስትክድ ከሆነ የሚገርመኝ እንግዲህ

ምንም ቀፎ ነው። ምንም እንደዚህ የተናገርኩት ነው አይደለም። ቪዲዮም ደሞ ሄዳችሁ ማየት ይችላላችሁ። የሁሉም ሞት ይብቃ፣ በተለይ የክርስቲያን ሞት ይብቃ ያልኩት በቃ እዛ አካባቢ ይላል። ክርስቲያን ለቤተ ክርስቲያን እና ለሃይማኖታዊ ጥብቅና መቆሜ እንዴት ነው ወስዶ ከፖለቲካ አጀንዳ ጋር የሚለጥፈው? ትቃጥላት አለ። አሁንም እቆማለሁ፣ አሁንም እናገራለሁ። ሞቱ እስካል ቆመ ድረስ የክርስቲያኖች ሞት ይብቃ ብዬ እናገራለሁ። ምንም እዛ አጀንዳህን እዛ ወስደ ለጥፈው፣ ግርግዳ ላይ ቁጭ በለ ሳሞ ግርግዳ ላይ ለጥፍና በቃ ተው። ሲያውን ተናጋሪ አታርጉ። ኢትዮጵያ አይደለም እስከማለት ድረስ አሁን ያስኬዳል። ለየክርስቲያን ሞት ይብቃ ባልኩ፣ የክርስቲያን ሞት ይብቃ ባልኩ ኢትዮጵያ አይደለም ይባላል። እኛም እንዲህ አይነት አቋም ነው ሊኖረን የሚገባው። ይቅር የሚሉት እንዲህ በዚህ ጉዳይ ለስማማ የሚሉትን ለመስማት የለብንም። መቀጠል አለብን። በእነዚህ አይነት ዙሪያ መረጃ መስጠት አለብን። ማስፋፋት አለብን። ጉዳዩን ብዙዎች ጋር እንዲደርስ ማድረግ አለብን። የሀይል አብ አቋም በጣም አሪፍ ነው። የሚያስማማን ነው ሁላችንንም። ትክክለኛ አቋም ነው። ላመነበት ነው ይቆሙ ያው አንዳንዶች ደግሞ እንዲህ አይነት መረጃዎች እንዲሰፉ እንዲስፋፉ ብዙዎች ጋር እንዲደርሱ አይፈልጉም። የዓለም አቀፍ ሚዲያዎች ምናምን የዘገቡት ጉዳይ ነው እውነተኛ ነገር ይሄ ምንም የሚካድ ነገር አይደለም። ስለዚህ አቋሙ አስማምተውናል ማለት ነው። ልክ ነው። ትክክለኛ ነጥብ ነው ይዞ የቀረበው። እናንተም በደንብ የምትሰሙ ሰዎች መረጃውን ለማሰራጫት በዝቻላችሁ አቅም ትጉ። ፍትህ ያስፈልጋል። ልክ ነው የሰዎች መጉዳት ይቁም፣ ነው ጉዳዩ። ስለዚህ ትክክለኛ አቋም ነው ያስመመጋል የሃይማኖት ተቋማት ጉባኤ አሁን መግለጫ አውጥቷልና በጣም ያስገረሙኝ ሶስት ነገሮች እንገራቸው አንደኛ ነገር ገዳያቸው ፋኖ ነው፣ አንዱ መረጃ የሰጠው ፋኖ እንደሆነ ጭምር ነው ገዳይ የተናገረው። ሁለተኛ ሟቾቹ ኦርቶዶክሳውያን ብቻ አይደሉም ብሎ መግለጫ አውጥቷል። ሶስተኛ ደግሞ ጥቃቱ የተፈጸመው ሃይማኖታዊ ሳይሆን እንዲሁ ሌላ አጀንዳ ያለው ጉዳይ አድርጎ ቀሲስ ታጋይ መግለጫ አውጥቷል። እና የምንጠብቀው የምንጠበቀው መግለጫ ነው። በእውነት ከልብ እናመሰግናለን። ቴንኪ ብለናል። ያው ከእነሱ የሚጠበቅ ነው። ያው እነሱ ለራሳቸው ጥቅም እንጂ ለሌላው አስቡ አይደለም። እዚህ ጋር ጉዳዩ የተሰበሰቡበት ምን ያሉበት። ስለዚህ ምንም የሚያስጨንቅ ነገር ሄደ። ይህ ነበር እስካሁንም ተዘግይቷል። በእርግጥ ነገር መግለጫው ሲወጣ ቆይቷል፣ ዘግይቷል አሁንም አሁንም ደግሞ የወጣው መደጃ የሚያስደስት አይደለም እንደተባለው ነገሩ ወደ ሌላ ምናምን ዞራ የሚጠበቅ ነው ስለዚህ መፍትሄ ያው ያኑ እንግዲህ ደናውኑ ለማን ነው